የተከበራችሁ ኦርቶዶክሳውያን በምድር አሜሪካን የምትገኙ በእውነቱ በከፋ ሀገረ ስብከት ስር ለመጀመሪያ ጊዜ የተቋቋመውን የአብነት ትምህርት ቤት በጥቂት ተማሪዎች ዛሬ እግዚአብሔር ፈቅዶ ባለፈው በሰራ ነው በላክንላችሁ የቪዲዮ እና እንደዚህ የጽሑፍ መልእክት በእውነት በአጭር ጊዜ ምላሽ ስለሰጣችሁን ከፍ ያለ ምስጋና በሀገረ ስብከታችን ስም እያቀረብን ዛሬ እናንተ በምትደግፉን ድጋፍ ያው ይሄንን የአብነት ትምህርት ቤት በቋሚነት ከፍ ለማድረግ ዛሬ እየተንገዳገድን ያለነው በአንድ መምህር ነው። እኚህ መምህር ዛሬ ከፊደል ጀምሮ በአንድ ዓመት ውስጥ ጾመ ድጓ ተማሪዎችን ለማድረስ ችለዋል። እንግዲህ እግዚአብሔር ቢፈቅድልን ባለን እቅድ የተወሰኑ ተማሪዎችን እዚህ ደረጃ ላይ ደርሰዋል። በሚቀጥለው ዓመት ደግሞ እስከ ስልሳ ተማሪ ቅበላ እናደርጋለን ብለን እቅድ ይዘናልና አሁን ባያችሁት መሰረት በመጠነኛ ድጋፍ ይሄውና ይሄ አገልግሎት እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ፍራሹንም፣ ሌሎችንም ማቴሪያሎችን እንደምታዩት ዛሬ ለተደረገልን የአንድ መቶ ሺህ ብር ድጋፍ ከፍ ያለ ምስጋና በእግዚአብሔር ስም እናቀርባለን። በሚቀጥለው የሀገረ ስብከታችን ሊቀጳጳስ ብፁዕ አቡነ ስቅልም እዚህ ቦታ ተገኝተው የምስጋና መልእክት፣ እሳቸው አዲስ አበባ ስለሆኑ ነው። ከፍ ያለ ምስጋና አቅርበዋል። አሁንም እሳቸውን አካተን የምስጋና መልእክቱን እንልካለን። እግዚአብሔር ቢፈቅድና ብንኖር የሚቀጥለው ዓመት እንግዲህ የበጀት ዓመት ላይ ይሄንን የአብነት ትምህርት ቤት ከፍ ባለ ሁኔታ እናሳድጋለን የሚል እምነት ስላለን እናንተን ይዘን የማንሰራው ነገር የለም በየጠረፉ ሰፊ አብያተ ክርስቲያናት ነው ያሉት። ለነዚያ በቂ የሆነ ተልኮ ስንቅ ይዘን ቤተክርስቲያንን ለመክፈት የተዘጉ አብያተ ክርስቲያናትን ለመክፈት ይሄ ተቋም ትልቅ ሚና አለው እና እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን፣ ድንግል ማርያም ባላችሁበት ሁሉ ትጠብቅልን። በእናንተው እርዳታ የተደረገልንን ድጋፍ እንግዲህ በመጠኑም ቢሆን ካለው ውጣ ውረድ እንዲህ ባጭር ቀን ይሄንን ለማሳካት ይችለናል። እግዚአብሔር ይስጥልን እግዚአብሔር ያክብርልን የሚለውን መልእክት ለማስተላለፍ ነው። መልካም የትንሣኤ በዓል ይሁንላችሁ እግዚአብሔር ይጠብቅልን ለማለት እወዳለሁ። እግዚአብሔር ይስጥልኝ።

እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሰን አደረሳችሁ። በዲሲና አካባቢዋ የበኩረ ሃይማኖት ወትሩፋት ሰንበት ትምህርት ቤት ተማሪዎች ልጆቻችን በከፋ ዞን ሀገረ ስብከት በዋናው ከተማ ቦንጋ ላይ የአብነት ትምህርት ቤትን ለመደገፍ በዐብይ ጾም የቁርሳችሁን ገንዘብ በማሰባሰብ ባለፈው ጊዜ በላክንላችሁ ቪዲዮ የአንድ መቶ ሺህ ብር ድጋፍ አድርጋችሁልን ለሰላሳ ተማሪዎች ቀለብ የሚሆን ያው የአንድ ወር ቀለብ ነው የሚችለው ዘይቱንም፣ ለጠዋት ቁርስ የሚሆን ምግብ ጤፍንም የመሳሰሉትን እንደዚሁም ደግሞ ለመኝታቸው ፍራሽ፣ አምሶላ፣ ብርድ ልብስ እንደዚሁም ሌሎች ቁሳቁሶችንም አያይዘን ድስትና በርሜል፣ ይህንን ሁሉ ገዝተን በእግዚአብሔር ፈቃድ አገረ ስብከታችን ተረክቦ፣ ይሄውና አገልግሎት ጀምሯል። በእውነት ሰንበት ተማሪ ልጆቻችን ትልቁ የጾም ትሩፋት ይሄ ነው። ጠዋት የምንተወው ቁርስ ከሰዓት ደርበን ብንበላው ያ ጾም ሊሆን አይችልም። ግን እናንተ ያደረጋችሁት የእግዚአብሔርን ቃል በተግባር ተርጉማችሁ የቁርስ ገንዘባችሁን አሰባስባችሁ ይህንን የአብነት ትምህርት ቤት በመደገፋችሁ በእውነት በቅድስት ቤተ ክርስቲያን ስም ከፍ ያለ ምስጋናችንን ለማቅረብ ነው። እንግዲህ ይህ ሰንበት ትምህርት ቤት ከፍ ያለ ደረጃ እንዲደርስ ጸሎታችንም ሆኖ እንዲህ በዚህ በምድረ ኢትዮጵያ የአብነት ትምህርት ቤትን ለማስፋፋት ከፍተኛ ጥረት እያደረግን ነው ያለ ነው። በሀገር ስብከታችን ደረጃ እናንተን ይዘን ይህንን ትምህርት ቤት የማንሻገረው ትልቅ ቁም ነገር የማንሰራበት ነገር የለምና ልጆቻችን ሌሎችንም በማስተባበር እንግዲህ እንደምታዩት የኑሮ ውድነት በሀገራችን ላይ ከፍተኛ ነው። በሚቻል አቅም ነው ይሄንን ነገር ያደረግነው። እናንተ ባገዛችሁን እገዛ አሁንም አስተዋጽዋችሁ ሳይለይ፣ በተለይ እንግዲህ የመኝታው ጉዳይ በጥሩ ሁኔታ ተፈቶልናል። የቀለቡ ጉዳይ ግን ከኢኮኖሚው አንጻር ከፍተኛም ስለሆነ ሰላሳ ተማሪን ለአንድ ወር መቀለብ ጥምሳ፣ ቁርስ፣ ራት ይህንን ተዘጋጅቶላቸው ነው ተማሪዎች የሚማሩት። ይህንን ለአንድ ወር አግኝተናል። ወደፊትም አስቀጥለን ተማሪዎችን በከፍተኛ ደረጃ አባቶች የደረሱበት ደረጃ ከግብረ ዲቁና ወደ ቅስና ማዕረግ ከዚያም ደግሞ እግዚአብሔር የፈቀደላቸው ወደ ገዳም ሄደው ስራ ተመልኩስናን ተቀብለው በአካባቢው ቋንቋ ተመልሰው ህዝበ ክርስቲያንን እንዲያገለግሉ፣ አሁንም ችሮታችሁ፣ በጎነታችሁ፣ ይሄ መልካም አስተዋጽዋችሁ እንዳይለየን በእግዚአብሔር ስም በማሳሰብ ለተደረገልን መልካም ተግባር ሁሉ ለተደረገልን ስጦታ በከፋ ሀገረ ስብከት በቅድስት ቤተክርስቲያን ስም ከፍ ያለ ምስጋና ለማቅረብ እወዳለሁ። የከፋ ዞን ሀገረ ስብከት የሂሳብና በጀት መምሪያው ኃላፊ መላከ ታቦር ቀሲስ ወንድሜነህ ተስፋዬ እባላለሁ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን ለማለት ነው። እንግዲህ እንደተመለከታችሁት በከፋ ዞን ሀገረ ስብከት ምንም አቅም ለሌላቸው የአብነት ተማሪዎች ነገ ለቤተክርስቲያን ተስፋ ለሚሆኑ የመቶ ሺህ ብር እርዳታ ተደርጎ ጤፉም ቀለቡም ለበዓልም እንደገና ደግሞ ፍራሽ የሚያስፈልጋቸውን ግብዓቶች አድርገዋል። እግዚአብሔር ይመስገን። ከዚህ በመቀጠል ደግሞ ሀበሻ የአርጋንና የምስኪናን መርጃ ማዕከል ነው። እንግዲህ ከአዲስ አበባ ወደ 130 ኪሎ ሜትር ደብረ ብርሃን ነው የሚገኘው። በዛ ደግሞ እንደዚሁ መቶ ሺህ ብር በአካውንታቸው ገብቶ በድርጅቱ በዓሉን በሰላም በፍቅር እንዳከበሩ አጭር መልእክት እያደረጉልን ነው። ብቻ ልኔ ብሄን ኖሮ ቪዲዮቹ ጥሩ እናደርጋቸው ነበር ግን ያልሳካም፣ እንግዲህ ወደፊት ያ ነገር ይስተካከላል። እንግዲህ የላኩልንን ነው እያደረግን ያለ ነው። ግን በተገቢው መልኩ ገንዘቡ ደርሶ በዓሉን በደስታ በፍስሐ አክብሯልና እግዚአብሔር ስጣችሁ፣ እግዚአብሔር ስጥልን። ከልብ እናመሰግናለን። የበኩር ሃይማኖት ወቱሩፋት ሰንበት ተማሪዎች፣ እንዲሁም የቀድሞ አባላት፣ ምእመናን፣ ካህናትም በዚህ በረከት የተሳተፋቸው ሁሉ ክብር ይግባችሁ። ላለው ብድራትን እግዚአብሔር መልስላችሁ፣ ከልብ እናመሰግናለን። የቀሩን ደግሞ ከዚህ ከክፍል ሶስት በኋላ ደግሞ ይቀጥላል ማለት ነው። እግዚአብሔር ይስጥልን። እሺ ጋር ገ እናመስግናለን እኛ የሀበሻ አረጋውያን መርጃ ልማት ድርጅት አረጋውያን እና ምስኪኖች መርጃ ልማት ድርጅት አረጋውያን ተረጂዎች እዚህ ደብረ ብርሃን የምንገኘው ከዋሽንግተን ዲሲ እና አካባቢ ሀገረ ስብከት ደብረ ገነት መድኃኔ ዓለም ቤተክርስቲያን ቤተ ክርስቲያን የበኵረ ሃይማኖት ወቱሩፋት ሰንበት ትምህርት ቤት አባላትና ምእመናን፣ እኛ ወገኖች አሉን፣ አባቶች እናቶች፣ እዛ መረዳት የሚገባቸው አላችሁ ብላችሁ አለን ብላችሁ ዋሽንግተን ዲሲ 100 ሺ ብር የላካችሁልን ለሰንበት ለሰንበት ቤቱ ትምህርት ቤቱ እና ለአባላቱ ለመመናኑ ጅጋርዴና ምጥናለን 100 ሺ ብር ደርሶ እኛ ደስ ብሎን ፋሲካንና ፋሲካ በዓላት ዳግማዊትን ሳይን በጥሩ ሁኔታ አሳልፈናል። እዚህ ያለነው ከ250 አንዳንዱ በአገራዊ ችግሮች ላይ ያለን እና እኛ ወገኖቻችን ብላችሁ ስለደረሳችሁልን እግዚአብሔር ያክልልን፣ እግዚአብሔር ስጥልን ለማለት እንፈልጋለን። በእናንተ ለወደፊቱም ደግሞ ይሄ ስጦታችሁ እንዲቀጥልና እንድታስታውሱ በሰማያዊ መገብ እግዚአብሔር ጻፍላችሁ፣ ተባረኩልን፣ እግዚአብሔር ስጥልን። እጅግ አድርገን መሰግናለን። ለእኛ ለወገኖች አለን ብላችሁ ይህም በማድረጋችሁ እጅግ ደስተኞች ነው። እና ደግሞ በአንዱ ጊዜ አንዳንድ ሁኔታ ተጨባጭ ሁኔታዎች ችግሮች አሉብን። የወገኖቻችን ግራቸው ከራሳችሁ ቀንዛችሁ ወይም በመላካችሁ በጣም ደስ ብሎናል እና እግዚአብሔር እስጥልን። አንድ መቶ ሺ ደርሶ ደስ ብሎን ዋለው እግዚአብሔር አምላክ ስልን ለማለት እንፈልጋለን። እግዚአብሔር ስጥልን

ሰማያዊ መዝገብ ነው። እንግዲህ አዘጋጃችሁ ማለት ነው፣ ያስከማቻችሁ ማለት ነው። እንግዲህ እኒን አረጋውያን በእውነት መርዳት ቀላል አይደለም። ነው እና እግዚአብሔር አምላካችን ኢየሱስ ክርስቶስ ሰማያዊውን መዝገብ በሰማያዊ መዝገብ ይጻፍላችሁ። እግዚአብሔር ይስጥልን፣ ይባርክልን። ተባረኩ፣ ተቀደሱ። በእውነት እንዲህ ነው በቃ አረጋውያን እና እኒን ምስገኖችን እንደዚህ በዚህ ደስ ብሏቸው እንግዲህ ይህንን አመት በዓል የዋሉ እንግዲህ በእናንተ ላይ ነው። በእውነት እናንተ በላካችሁ በጣም ደስ ብላ ተደስተውን የዋሉ እና እግዚአብሔር ስትልን እግዚአብሔር አርክልን በሰላም የዋል አምላካችን በሰላም ያሳድረን እግዚአብሔር ስል